በኢራን በፈጸመችው ጥቃት የተገደሉ የጦር አዛዦችና የኒውክሌር ሳይንቲስቶች የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ አገራቸው አርብ ማለዳ የፈጸመችው ጥቃት የኢራን የኒውክሌር መሰረተ ልማትና የባላስቲክ ሚሳይል ፋብሪካዎችን ለመጉዳት ያለመ ነው ብለዋል። ጠቅላይ ሚኒስትሩ ራይዚንግ ላዮን ኦፕሬሽን የሚያንሰራራ አንበሳ ዘመቻ ስሉት በጠሩት ጥቃት የኢራን ከፍተኛ የጦር አዛዦችንና የኒውክሌር ሳይንቲስቶች ተገድለዋል። የኢራን የመንግስት ሚዲያ በዘገበው መሠረት መገደላቸው ከተረጋገጡት መካከል የኢራን አብዮታዊ ዘብ ኃላፊና የአገሪቱ ጦር ኢታማዦር ሹም ይገኙበታል። የኢራን አብዮታዊ ዘብ አዛዥ ሁሴይን ሳላሚ ምናልባትም በዚህ የእስራኤል ጥቃት ከተገደሉት ከፍተኛ አዛዦች መካከል ዋነኛ ሳይሆን አይቀሩም ተብለዋል። ሁሴይን የአብዮታዊ ዘብን የተቀላቀሉት የኢራን ኢራቅ ጦርነት መፈንዳቱን ተከትሎ በአውሮፓውያኑ 1980 ነው። በወታደራዊ ማዕረግ ከፍ ያሉ ሲመጡም በአሜሪካና በምዕራባውያኑ አጋሮቿ ላይ በሚናገሩት ጠንካራ ትርኪቶች ዝናን አትረፉ። በራን ኒውክሌርና ወታደራዊ ፕሮግራሞች ተሳትፏቸው የተባበሩት መንግስታት የጸጥታው ምክር ቤትና አሜሪካ ከአውሮፓውያኑ 2000 ጀምሮ ባለፈው ላይ ማዕቀብ ጥሎባቸዋል ኢራን 300 ድሮኖችንና ሚሳይሎችን ያሳተፈ የመጀመሪያውን የቀጥታ ጥቃት በእስራኤል ላይ ስትፈጽም እሳቸው የአብዮታዊ ዘብ ኃላፊ ነበሩ ከቅርብ ቀናት ወዲህ ከእስራኤል ጋር ያለው ውጥረት መጋጋሉን ተከትሎ ሁሴይን አገራቸው ለማንኛውም ሁኔታ ክስተትንና አጋጣሚዎች ዝግጁ መሆኗን ሐሙስ ዕለት ተናግሮ ነበር የአገሪቱን እስላማዊ ስርዓት ለመጠበቅ እንዲሁም መደበኛ ጦር ሰራዊትን ለመደገፍ በሚል ከ40 ዓመታት በፊት የተቋቋመው የኢራን እስላ ማዊ አብዮታዊ ዘብም ዘወትር በምዕራባውያን ስሙ የሚነሳው የሀገሪቱ የጦር ክፍልም ተጠቃሽ ነው። የኢራን አብዮታዊ ዘብ ከ190 ሺህ በላይ ወታደሮች እንደሚኖረው የሚገመት ሲሆን የራሱን የምድር የባሕርና የአየር ኃይል አጠናክሯል። የኢራንን ስልታዊ የጦር መሳሪያዎችንም የሚቆጣጠረው ይኸው ኃይል ነው። የኢራን ጦር ኃይሎች ጠቅላይ ኢታማጆር ሹም መሐመድ ባግሄሪ በዚህ ጥቃት ከተገደሉት መካከል አንዱ ናቸው። ጠቅላይ ኢታማጆር ሹሙ በአውሮፓውያኑ 1980 አብዮታዊ ዘቡን የተቀላቀሉ ሲሆን በአገሪቱ ከፍተኛ ወታደራዊ መሪዎች አንዱ ናቸው። የአገሪቱ የአቶሚክ ኤነርጂ ድርጅት ኃላፊ የነበሩት የኒውክለር ሳይንቲስቱ ፍሬዱን አባሲ ሌላኛው በዚህ ጥቃት የተገደሉ ናቸው። ፍሬዱን አባሲ ለኢራን የኒውክሊየር ማበልጸቅ የአንበሳውን ድርሻ እንደተጫወቱ ይነገርላቸዋል። ሳይንቲስቱ ከዚህ ቀደም በአውሮፓውያኑ ሀያ አስር በቴራን ጎዳና ላይ ከተቃጣባቸው የግድያ ሙከራ ተርፎ ነበር። ሌላኛው በዚህ ጥቃት የተገደሉት የኒውክሊየር ሳይንቲስት ና በቴራን የሚገኘው ለእስላሚክ አዛድ ዩኒቨርሲቲ ፕሬዚዳንት ሜዲ ቴራንቺ ናቸው። በተጨማሪም የኢራን ጦር ምክትል አዛዥና የካይታም አል አምቢያ የተሰኘው ማዕከላዊ ዋና መስሪያ ቤት ኃላፊ ጎላም አሊ ራሺድ ተገድለዋል። የኢራኑ ታላቁ መሪ አያቶላህ አሊ ሀምኒ አማካሪ አሊ ሀምኒ የከፋ ጉዳት እንደደረሰባቸው የራን ዘገባዎች አመልክቷል። እስራኤል በራን ጥቃት ያደረሰባቸው ስፍራዎች የትኞቹ ናቸው? እስራኤል በራን ጥቃት ያደረሰችባቸው ስፍራዎች የትኞቹ ናቸው? እስራኤል በዚህ ጥቃት ከመታቻቸው መካከል በናታንስ በተሰኘችውና ከተማ ገኘው የኢራን ዋነኛ የዩራኒየም ማበልጸጊያ ማዕከል አንዱ ነው። ማዕከሉ በተደጋጋሚ እንደተመታ የኢራን መንግስታዊ ቴሌቪዥን ዘግቧል። ማዕከሉ ከመሬት ስር በሜትሮች ርቀት የሚገኝ ሲሆን የእስራኤል ጥቃት ምን ያህል ጥልቀት እንደነበረው እስካሁን ግልጽ አይደለም። ከዚህ በተጨማሪ ቴራንና በአካባቢው ያሉ ወታደራዊ ስፍራዎች፣ ታብሪስ በተሰኘው ከተማ የሚገኝ የኒውክሌር የምርምር ማዕከልና በሁለት የጦር ሰፈሮች ፍንዳታ ተሰምቷል። ከቴራን በስተ ደቡብ የምትገኘው የኤስፋሃን ከተማ፣ በስተ ደቡብ ምዕራብ የምትገኘው የአራክ ከተማ እንዲሁም በስተ ምዕራብ የምትገኘው የከርማንሻይ ከተማ ጥቃት ተፈጽመባቸዋል። የኢራን ታላቁ መንፈሳዊ መሪ አሊ ሄምኒ ጥቃቱን ተከትሎ እስራኤል ምራራና የከፋ ህመም እጣ እንደሚገጥማት አስጠንቅቋል። በአምላክ ፍቃድ፣ እንዲሁም በእስላሚክ ሪፐብሊክ ጦር ኃይሎች ኃይል እጅ እስራኤል ቅጣት ሳይፈጸምባት አይቀርም ብለዋል። ክብራትና ክብራኒቱ በአድማጮቼ እስካሁን ድረስ የደረሱን መረጃዎችን በማስመልከት ነው። እንደ አዲስ ያገረሸው የእስራኤልና የኢራን ጦርነት አሁን ደግሞ ለጥቂት ጊዜያት ጋብ ብሎ ነበር፣ እንዳደስ ነው የአገረሸው። ኢራን እንግዲህ እስራኤል ጋር ከዚህ በፊትም ጥቃት ለማድረስ መሞከሯም የምታወስ ነው። አሁን ደግሞ እስራኤልና ኢራን መካከልም ያለው ሰጥ አገባ በጣም አስቸጋሪና ከባድ እንደሆነ ዓለምንም ትኩረት የሳበ ጉዳይ ስለሆነም ነው ከአጠቃላይ በመካከለኛ ምስራቅ አካባቢ ያሉት ጉዳዮች በጣም ከፍተኛ ስጋትና ለዓለም ውጥረት እንድነግስም የዳረጉ እንደሆነ ጭምርም ነው እየደረሱን መረጃዎች የሚያሳዩት። ሚኪ ነኝ፣ ከሚኪ ታቦር ኢንፎ። ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኔ መረጃ አገኙ። ሰላም ቆዩልኝ።